አራት ዓመታትን እያስቆጠረ ባለው ራሴን የመለወጥ ጉዞ ውስጥ የጠቀመኝ ነገር ቢኖር ከታች የመጀመር እድል ማግኘቴ ነው። አስታውሳለሁ የትምህርት ቤት ስፖርት ፈተና ላይ አንድ ቡሻፍ መስራት አቅቶኝ ተማሪዎች ከልባቸው ሲስቁብኝ። አስታውሳለሁ የማያውቁ ሰዎች በሰውነቴ ብቻ ጀሽ ሲያደርጉኝ። አስታውሳለሁ የአስራ ወተኛ ክፍል ፈታ መምህሬ የፈተና ወረቀት ስጠይቀው ስብ ሲበዛ ጭንቅላት አያስብም ብሎ ሲሰድበኝ ይህ ሁሉ ሲሆን ራሴን ለመቀየር ማስተናገድ ያለብህ ህመም ከዚህ ህመም በላይ ሊሆን እንደማይችል ገባኝ። የትኛውም ስፖርት የትኛውም ሚል ፕላን ከዚህ በላይ ሊከብድ እንደማይችል ተረዳው። ከዚያም ራሴና ሰውነቴን ለመቀየር የሚገባው መስዋዕትነት ለመክፈል በህሊኔና በእግዚአብሔር ፊት ራሴ ቃል ገባው። በራሴ ላይ መጨከልን ተማርኩ። ሰውነቴን ለቀናት ምግብ መከልከልን ተለማመድኩ። በምግብ እጥረት ምክንያት ወደ ሆስፒታል እስከምገባ ድረስ አሁንም ማቆም አልፈለግኩም። በአቆም የሚመለሰው ወደ ነበረው ማንነቴ እንደሆነ ውስጥ ያቃጭለብኝ። ቤተሰቦቼ በራብ የሞት መስሏቸው ይህንን ነገር አቆም ዘንድ በነፍስ አባቴ እንዲሁም በመምህር ያስመከሩኝ። አሁንም አቆም አልፈለግኩም። እጆችና እግሮቼ በምግብ እጦት ምክንያት የበረዶ ያህል ሲቀዘቅዙ ይታወቀኛል። አሁንም አቆም አልፈለግኩም። ጠዋትና ማታ በስፖርት የዛሉ ሰውነቴ ከዚህ በላይ መቋቋም እንደማይችል ሹክ ይለኛል። አሁንም አቆም አልፈለግኩም። ምክንያቱም የሚያቆሙ ሰዎች መቼም አያሸንፉም፣ የሚያሸንፉ ደግሞ መቼም አያቆሙም። በስተመጨረሻም ልፋቴ ፍሬ ሲያፈራ በመስታወት በኩል አየሁት። እውነትነቱን ለማረጋገጥ ፈረው ከነበረው ሚዛን ላይ ቆምኩ። ሀያ ኪሎ ግራም የሰውነቴ ክፍል አሁን ከኔ ላይ የለም። ሌላ ሰው የሆንኩ መሰለኝ። ቢሆንም ራሴን የመቀየሩ የቤት ስራ በሶስት ወር ብቻ እንደማያበቃ ገባኝ። አሁን ደግሞ ራሴና ሰውነቴን ከዜሮ መገንባት እንዳለብኝ የተረዳው የህይወት ዘመን የቤት ስራ። ሰላም እንዴት ናችሁ? ብስራት ይባላለሁ አራተኛ ዓመት የህክምና ተማሪ ነኝ፣ ወይም በህክምና ቋንቋ ሲዋን። ከዚህ በተጨማሪ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በዲያቆንነት ወይም በዲቆና ክህነት አገለግላለሁ። ኦልሶያም የፊትነስ ኢንቱዚያስት በዚህ ዩቲዩብ ቻናል ስለ ሰልፍ ዴቨሎፕመንት፣ ፊትነስ፣ አካዳሚክስ እንዲሁም በአጠቃላይ ስለ ሆሊስቲክ ትራንስፎርሜሽንን ሆሊስቲክ ላይፍ የምነጋገር ይሆናል። ስለዚህ በየትኛውም ዘርፍ ራሳችሁን መቀየር የምትፈልጉ ኢትዮጵያውያን የዚህ ዩቲዩብ ቻናል ቤተሰብ ትሆኑ ዘንድ እጋብዛለሁ። ስለዚህ ሰብስክሪብ ማድረግ ይህን ዩቲዩብ ቻናል ተቀላቀሉ። ቪዲዮውን እስከ መጨረሻው ስለተከታተላቸው አመሰግናለሁ። ሰላሙ ነው።